እንዴት ናችሁ? አስሬ ጎትንገስ ነኝ። ጎትንገስ ብያለው ከዚህ በፊት ከአዘዞ ጎንደር፣ ጎንደር አትበሉ ብለን በሰራ ነው ቪዲዮ ቆንጆ መልሶችን አግኝተናል። በጣም እናመዘግናለን። ሆኖም ግን አዘዞ ቀደምት ጎንደር ከተማ ከነበሩ መንደሮችና አካባቢዎች ቀደምት ናት። የስም አወጣጧንስ እንዴት ነው ያገኘችው? የሲሲኒዮስ ዘመን ነው እንግዲህ አዘዞ የሚለውን ስያሜዋን ያገኘችው እንዴት ነው? አዘዞ የሚለውን ስያሜዋን ያገኘችው አዘዘው ከሚለው ወይም አምደ ስላሴ አቡነ አምደ ስላሴ ሱስንዮስን ንስሐ ግባ ቤተክርስቲያንም አሰራ ብለው አዘዙት። ንጉሱን አዘዙ ቤተክርስቲያን እንዲያሰራ። አምደ ስላሴ ቃል አስገብተውትም ነበርና ንጉሱን ንጉሱን አቡኑ አዘዘው ከሚለው ነው አዘዞ የሚለው የስም ስያሜዋን አዘዞ ያገኘችው። ለዛ ምስክርነት እንግዲህ አዘዞ ተክለ ሃይማኖትን አሰርተው በሰዓቱ አፄ ሱስንዮስ የካቶሊክን እምነት ተቀብለው ስለነበረ አምደ ስላሴ ስስኒዮስን ተጠመቅ፣ ንስሓ ግባና ህዝብን ይቅርታ ጠይቅ ብለው ባዘዙት መሰረት አዘዞ ሚለውን የስም ስያሜ አግኝታለች። እንግዲህ ጎንደር ከተማ ቀደምት ከሆኑ መንደሮች አንዷ አዘዞ ናት ብያችኋለሁ። አስኔ ጎትን